ስራን ጭቃቅባት እንጠቀማለን ማለት ነው። ፀጉራችንን ታዲያ ስሩን አንቀበም። ስርስሩ ለምን ባዝሊን፣ ስላለው ባዝሊን ፀጉር ስርስር አይቀበም። ጫፍ ጫፉን እና ዛላ ዛላውን ለመቀባት ነው። ከታጠባችሁ በኋላ ቅባት ስትቀቡ ምን ስትሉ፣ ሌላ ጭቃቅባት ከመስራት ይሄ የካሮቱ ቅባት በጣም ፀጉር ያለ ስልሳል። ለፀጉር ደግሞ በጣም ሀሪክ ነው። ለተስማማው ሰው ሽታው ለራሱ ቅባቱ ይሄ በጣም ደስ ይላል። ጭቃቅባት ልንሰራ ነው። በካሮት አብረን እንከታተል። እኔ ሁለት ካሮት ነው የምጠቀመው። ቪዲዮ መፍጫው ላይ ካሮትን እንደዚህ እናደርጋለን። የፀጉር በጣም ቆንጆ ነው እንደኛ ከዛ ይህን ካሮት እንደዚህ ካደረግን በኋላ ቆዝሊሉ ብቻ እንደሆን የሆነ ውሃ ነገር እንደሆን ፀ ማለት ቅባቱ ትንሽ ሃሪፍ እንደሆን ይህንን ቅባት አድርጋለሁ። ሌላ ቅባት የለኝም፣ ቅባት አለኝ። ይህን አደርግበታለሁ። ይሄንን ሁሉ ነው የማድረገው። ማስተራፍ አልፈለግም። ከዛ ፈጫዋለሁ ማለት ነው። መጥበሻ ደረቅ መጥበሻ መጣሁን። ይህንን የፈጨቡትን ካሮትና ቅባት እዚህ ጋር እገለብጠዋለሁ ማለት ነው። አየችሁታ ክለሩ ከዛ የተወሰነ ደቂቃ በእሳት ይህንን እንትንለዋለህም ማለት እንደ መጥበስ ማለት ነው። ቅባቱን ካሮቱን በእሳት እንደዚህ እንትንለዋለ እሳት ላይ አርጌ ማለት ነው። ከዛ እንደት እንደሚሰራ ለማሳየት ይሄው ቅባቱ በዚህ መልኩ ይሆናል። በዚህ መልኩ ሲጠበስ እንደዚህ ነው የሚሆነውና እንዳይፈስበችው ግን መጠንቀቅ አለበት። ለምን ይገነፍላል? ይሄ እንደዚህ ሆነ። ትንሽ ግን አንተ ማለት ትፈልጋለህ፣ መጥበስ መድረስ ፈልጋለህ። የካሮቱ ውሃ እንዳይኖር ያክል ማለት ነው። ያሳጣለው ውሃው እንዳይገባብኝ ነው እንጂ ሌላ ምንም አያስፈልግም። ይሄው ይሄን ይመስላል አሁን እሳቱን አጥፍቼዋለሁኝ። ይሄ ሲበርድ እቃ ላይ አጠለዋለሁ ማለት ነው። ከዛ ቫዝሊን እንዴት እንደምንጨምርበት ያሳያቸዋለሁ።

እኔ የምጠቀመው ቫዝሊኖች ሁለት አይነት ነው። አንደኛው ይሄ ይሄ በጣም ሐሪፍ ቫዝሊን ነው። ይሄ ለጭቃቅባት ሁለተኛ፣ ከዚህም ትንሽ አደርግበታለሁ ከዚህ ቫዝሊን። ሁለቱንም ቫዝሊን ነው የምጠቀመው። ከዚህም ያሁን አንድ ባንክ ያደረኩ ማለት ነው። ትንሽ ነው ያለኝ። ሁሉንም አድርገዋለሁ ቆንጆ ጭቃቅባት እንደወጣለኝ እዚህ አይደበኩ ይህን ያክል ከዚህ ደግሞ አንድ ማንኪያ በዚህ ሙሉ አደርግበታለሁ። በዚህ ሙሉ አንድ ማንኪያ ነው የማደርገው። ከዚህ ነበ ይሄ ማለት ነው በቃ እዚህ እግር እችን መሀል ላይ ያረግባታለሁ ማለት ነው። ለቅባቱ እዛ ይህንን የመሰለ ቅባት፣ ይህንን ቅባት የተመረበት እዚህ መሀል ላይ ቁጭ አረጋዋለሁ። ውሃው እየፈላ ራዝኑ ይቀልጣል በራሱ ጊዜ ማለት ነው። ቅባታችን አሁን ይሄ ይሄው እየቀለጠ ነው። በዚህ መልኩ እየቀለጠ ነው። ከታች ውሃ እየጠለበች ስለ እንደምታዩት ነው። ይሄ ሙሉ በሙሉ ቅልጥ ካለ በኋላ እናጠፋውና እስከሚበርድ ድረስ እንጠብቃለን ማለት ነው። ልክ ሲበርድልን ጥቃችን ላይ ቆጥረን ጥቃ ቅባት እንጠቀማለን ማለት ነው። ፀጉራችንን ጸጉራችንን ታዲያ ስሩን አንቀበም። ስርስሩን ለምን ባዝኝ ስላለሁ ቫዝሊን ፀጉር ስልስር አይቀባም። ጫፍ ጫፉን እና ዛላ ዛላውን ለመቀባት ነው። ከታጠባች በኋላ ቅባት ስትጠቡ ምን ስትሉ ሌላ ጭቃቅባት ከመስራት ይሄ የካሮቱ ቅባት በጣም ፀጉር ያለ ስልሳ ለፀጉር ደግሞ በጣም ሃሪፍ ወለ ተስማማው ሰው ሽታው ለራሱ ቅባቱ ይሄ በጣም ደስ ይላል። ይሄንን እንደ ጭቃ ቅባት አድርጎ መጠቀም ማለት ነው። በቃ ሌላ ምንም አያስፈልገውም። ይሄ ራሱ ይድርቅ ነው የሚለው እንትን ካለ በኋላ ከበረደ በኋላ ማለት ነው ይሄን አሁን እንደዚህ ነው። ልክ ሲበር ይደርቃል። ይዘን ሰዓት እቃችን ላይ እንገለብጣለን ማለት ነው። ይህን ለቃፍ ይሄው ቅድም የሰራ ነው ጭቃ ቅባት ይህን መስሏል። በጣም ይሄው በጣም እንትን አላለም። አሁን እቃ ላይ እንቆጥረዋለን በጣም ጭቃ ከመሆኑ በፊት ጭቃችን ላይ እንቆጥርና ያው ቀዝ ሲቀዘቅዝ ጭቃ የሆነ ማለት ነው። ይህን የሚመስላል የጭቃችን ቅባት እዚህ ባዶቃ እንደዚህ አይነት ባዶ ቃ የቫዝሊን እቃው ላይ ቅባታችንን እናደርጋለን ማለት ነው። ይኸው ይህንን የመሰለ የቫዝሊን ቅባት ጭቃ ቅባት ሰራ ማለት አይደለም። ይሄ አሁን ድርቅ ሲል በቃ ልዩ የሆነ ጭቃ ቅባት ነው የሚሆነው ማለት ነው።